ተበጥቷል እስኪ በደንብ ፎሎ አርጓት ኑኑዬ። የልጅን ስም ነው የያዘችው። ኑኑዬ አፍቃሪ ነኝ ብላ ይሰማል። አዎ ይሰማል። እንዴነሽ? እግዚአብሔር ይመስገን። የኔ ታሪክ ትንሽ ላይ ለማዳም ቅመሞች አስተማሪ ስለሆነ ከአስራ ሰባት አመት በፊት የነበረውን አጠራር አድርጌ ልንገርሽ። ያው ኢትዮጵያ ውስጥ ነበርኩ ከዛ አስራ ሁለተኛ ክፍል እንደጨረስኩ ማትሪክ አልመጣልኝም ነበር እና በዛ ሳት አረብ ሀገር መሄድ እንትን ነበረ ላይ ነው ደስ ይላል ምናምን እና ቤሩት ሄድኩና ሁለት አመት ሰራሁ ግን በጣም ከባድ ነበር ለኔ ያኔ ለእኔ የህይወቴ ተርኒንግ ፖይንት ነበር ቋንቋ በደንብ አልችልም አለመማሪ ነው የመካከለኛ ቤተሰብ ልጅ ነኝ እና ጀስት ቀብጬ ነው አረብ ሀገር ሄድኩት ግን በጣም ብዙ ነገር አስተማረኝ ከዛ ሁለት ዓመት ኮንትራቴን ጨርሼ ስመለስ ምንድን ነው ያደረኩት? ኢትዮጵያ ተመለስኩና እንደገና ከአስራ ሁለተኛ ክፍል ጀምሬ የተማርኩት ማለት የማታ ማለት ነው። ካቴድራል የሚባል ነበረ፣ እዛ ገባው እና ተማርኩ። ከዛ ጥሩ ጊዜ ነበረ። ቱ ፖይንት ፎር ምናምን አካባቢ ያመጣውና ዩኒት ዩኒቨርሲቲ ገባ ዩኒት ዩኒቨርሲቲ ገብቼ ተማርኩኝ። ግን እንደዛ አንድ ወሰን ያደረገኝ ያ እነዛ ሰዎቹ አለመማሪ ነው፣ የበታችነት ምናምን ኮንፊደንስ ማጣት፣ አረብ ሀገር የነበረኝ ተለምዶ በቃ ህይወቴን እንድቀይር አደረገኝ። እና ተማርኩ። ከዛ ማርኬቲንግ ማኔጅመንት ነበር ያጠናሁት። ጥሩ ውጤት አግኝቼ ተመርቄ ወጣሁ። እዛ ስወጣ አንዳንዴ ቀን መሆን መልካም ነው። በህይወቴ መልካም ሰዎች መጡ እና አንድ ጓደኛ ነበረች። ይኖ ያው ከተማርሽ ካገባሽ በኋላ የኖ ከተማርሽ ስራ ከያዝሽ በኋላ ምንድነው፣ ሴት ልጅ ቀጥሎ የሚመጣው ህይወቷ ማግባት ነው። ስለዚህ ለማግባት ስናስብ ድሮ እንደዚህ እንደ ላይክ ድሮ ምን አይነት ነገር ነበረኝ፣ የውጭ ዜጋ የማግባት አይዲያ፣ እንዴት እንደወደድኩት እንዴት እንደተመኘሁት አላቅም፣ ግን እንደዛ ፈልግ ነበረ እንዴት እንደሚኬድ መንገዱ ግን አላውቅም ነበረ። ከዛች በህይወቴ የመጣችው ልጅ እሷ እንዴት ታደረግ ነበረ የውጭ ዜጎችን ማለት ነው። እሷ ደግሞ እንዴት ነው እንደዛ እንትን ያለችው፣ ሰክረተሪ ነበረ የምትሰራ የነበረውና የምትሰራ የነበረው የውጭ ድርጅት ውስጥ ነበረ። ከዛ እንደዚህ ነው በዌብሳይት በኢሜል በንትን ያንን አገኘች። ከዛ ሼር አረገችኝ። ከዛ ለምን እንትን አንልም ብለን ያንን ማሳደድ ጀመርን። እንዴት ነው ማግኘት የምንችለው ምናምን የሚለው ማለት ነው። ከዛ በቃ የሚገርምሽ ነገር ያንን አራት አመት አምስት ዓመት በቃ ሰው እየጠየቅን እያጠናን ምናምን እንትን እንል ነበረ። ከዛ የሆነ ዌብሳይት አገኘን እና እሷ የሆነ ፈረንሳይ የተተዋወቀች መቶ በደባይቷ ታግብቷ ታጥንቷ ሄደች ፈረንሳይ ማለት ነው። ከዛ የእኔ በቃ ጠመመ፣ ምንም ሊሳካ አልቻለም። ከዛ እንደውም እሷ ሰው ሁሉ እንትን ልትልልኝ ፈለገች ላይ ከዛ አንዱ ለሰው ስትልክ የሚገርምሽ ነገር ኦረዲ አልቆ በሆነ ስህተት ለእኔ ያስተዋወቀችኝ የባሏ ጓደኛ ማለት ነው እንትን ሳይል ይቀራል በሆነ በእሷ ስህተት እንደዚህ በኢንፎርሜሽን ስህተት ኢትዮጵያ መምጣት ሁኔታው ና ግብጽ ሄዶ ሌላ ሰው አግኝቶ አግብቶ ይሄዳል። ከዛኔ ኔ እሷንም ተቀየምኳት። ይኖ አይዶን ነው ግን አውቃ አይመስለኝም በንትን ነው። ከዛ ምን ማድረግ ጀመርኩኝ፣ በራሴ በቃ በራሴ ለምን እንትን አለ ለማልኩና ኮምፒውተር የወንድሜ የኮምፒውተር ነበረ በዛ ሰዓት ከቴሌ የሆነ ምትገዥዋለ እንዳሁኑ ሳይሆን ይሆናል እንደዚህ ኢንተርኔት የሚገባበት እሱን እንትን አደረግኩኝና ወንድም የኮምፒተር ሳይንስ ተማሪ ነበረ። እሱ እየረዳኝ በቃ ቀን ስራ ከስራ ስገባ እቤት ልክ አስራ ሁለት ሰዓት ገብቼ እስከ ሌሊቱ ስድስት ሰዓት ቁጭ ብዬ በቃ ሲቪ ምንድነው ፕሮፋይሊን ቢውልድ ማደርግ ነው ሰርች ማድረግ ነው ሰርች ማድረግ ነው ላይ ሁለት ሺ ዘጠኝ በፈረንጅ ማለት ነው ሁለት ሺ ዘጠኝ ላይ አገኘሁኝ ጥሩ ዌብሳይት ሜጋ ዶት ኮም የሚል ከዛ እዛ ላይ በጣም ኦነስት የሆኑ ሰዎች ምናምን እና እንዲሁም ተከፍሎ ነበር የሚገባው። የሚገርምሽ ነገር ግን የሆነ ታይም ላይ ያላቸው ፍሪ የሚያወጡት በዛ ሰዓት ያንን ተጠቅሜን የገባሁት ከዛ ዴት ሳደርግ ሁለት ሰዎች ተተዋወቅኩኝ። አንድ የአሜሪካ አርሚ ነው፣ አንድ ደግሞ የአሁኑን ባለቤቴን ማለት ነው። ከዛ ከእሱ ጋር ሁለት አመት ተጻጻፍን ሁለት አመት ተጻጻፍን እና እና ያለኝ ፊያንሴ ቪዛ ልላክልሻለኝ ከዛ ሳማክር ነው መቶ ይውሰድሽ ነው ያው እንትኑ መግለጽ አይጠበቅብኝም። እነሱ እንደዚህ ናቸው ምናምን ነገር የሚል ጥሩ ያልሆነ ሰማሁኝ። ና ና በይዋሉኝ። ከዛ ና አልኩት። በቃ እሺ ስጭኝ፣ ጊዜ አለኝ፣ አንድ አመት ስጭኝ አንቺ ምእንድ የምመጣ ከሆነ አንድ አመት ጊዜ ስጭኝ አለኝ። እና ሁለት ሺ አስራ ሶስት ላይ መጣ። እንግዲህ አስቢ ከሁለት ሺ ዘጠኝ እስከ ሁለት ሺ አስራ አራት ማለት ነው እስከ ሁለት ሺ አስራ ሶስት አምሶሪ ከዛ መጣ ተያየን። ጥሩ ሰው ነበረ፣ በእውነት ከዛ በኋላ ተመልሶ ሄደ። ከዛ ሁለት ሺ አስራ አራት ላይ መጣና አገባኝ አግብቶኝ አሁን ያለሁት አሜሪካን ሀገር ነው። አንድ ልጆ ልጅ አለው። በቃ ላይክ በጣም ጥሩ ህይወት ነው ያለኝ። እግዚአብሔርን እጅግ አድርጌ አመሰግናለሁ። እና አሁን እኔ አጠር አድርጌ ለማዳም ቀመሞች የምናገረው ይኖ አንደኛ የህይወት ግባችንን ማወቅ፣ ሁለተኛ ምንድን ነው የምንፈልገው? ያ የምንፈልገው ነገር በጣም ዋጋ ያስከፍላል። በእውነት ነው ምልሽ ከሁለት ሺ ዘጠኝ እስከ ሁለት ሺ አስራ ሶስት ድረስ እኔ አሁን ጓደኞቼ ካፌ ሲሄዱ ይሁን የሆነ ቦታ ሲሄዱ አልሄድም። በቃ እኔ እንትን ለድሪሜ ላይ ነበረ ትኩረት። በቃ መጻጻፍ፣ መለወጥ እና ቋንቋ ደግሞ ያው ኢቨን ዩኒቲ እንኳን ግራጁዌት አድርጌ ቋንቋ ፐርፌክት አልነበረም። ከዛ ቋንቋ ትምህርት ቤት ገብቼ ቋንቋዬን አስተካከልኩኝ አሉ እነዚህ አሉ አይደል ቋንቋ ትምህርት ቤቶች እነዛ ገብቼ ጋር አስተካከልኩ ሁለተኛ ደግሞ በቅንነት ነበር የማደርገው አንዳንዴ እንዴት አሁን ብዙ ጊዜ እንደዚህ ኦንላይን ዴቲንግ አይሳካ ምናምን ይባላል ይሳካል አንቺ ሞቲቬሽን ትክክለኛ ከሆነ ይሳካል የኔ ሰው ይመጣል ብለሽ እንትን ካልሽ ይሆናል ይሆናል ይመጣል ያ ሰው እናም እዚህ ላይ መጣሁኝ ሁለት ሺ አስራ አምስት መጨረሻ እዚህ ከመጣው በኋላ ከባድ ነበረ ላይክ የቋንቋ ቻሌንጁ እሱ ያለበት እንትን ውስጥ መግባቱ ከዛ ደግሞ እሱ ከመጣኝ በኋላ ብዙ የእድሜ ጋፕ የለንም ስመጣ የአምስት አመት ጋፕ ነበረ አሁን አስራ አንድ አመት ሆኖኛል እዚህ ሀገር ከመጣው እና በእሱ ቤተሰቦች በጣም ቻሌንጅ ነበር አትቀመጥልህም ለይኖ ለእንትን ነው ለወረቀት ነው ምናምን እያሉ በጣም ይፈትኑኝ ነበረ እና በቃ ለምን አትውጭም? ይኖ ይሄ የሴት ሀገር ነው። መውጣት ለምን አትችይ ምናምን ብዙ ሰው እየመክረኝ ነበረ፣ ግን ልጄን ወዲያው እንደመጣሁ ስል እንድስለለርኩ ልጄን ያላባት ማስቀረት አልፈለኩም። ሁለተኛ ደግሞ የገባሁት ቃል ኪዳን አለ። ይሄ ሰው ልክ የመጀመሪያ የመጣ ጊዜ ተጫውቶብኝ መሄድ ይችል ነበረ። ይኖ አምኖኝ ነው እዚህ ሀገር ያመጣኝ። ስለዚህ እሱ ታምኖ እንዳመጣኝ እኔ ደግሞ እምነቴ መጠበቅ አለብኝ ብዬ በጣም ከባድ ነበር። እንደዚህ እንደምነግሽ ቀላል አልነበረም። የመጀመሪያ የጋብቻ አምስት አመቱ በጣም ከባድ ነበረ። በቃ እንዴት ልበልሽ፣ በጣም ከባድ ነበረ። በቃ ቱጭ አይነት ነገር አንዳንዴ አበሻን ያገባት ሴ ውጭ ዜጋ እስከሚለው ድረስ ማለት ነው። ግን በኋላ ላይ ልጅ እያደገ ሲመጣ እነዛ ሰዎች ያሉት ውሸት እንደሆነ ሲረዳ እሱ ራሱ በጣም ይቅርታ ብሎኝ ተቀየረ። አሁን ጁን ላይ አስራ አንድ ዓመታችንን እናከብራለን። ተለውጧል። በጣም ጥሩ ነው። ላይክ ያው በጣም ተለውጧል፣ ጥሩ ነው። እኔም እግዚአብሔር ይመስገን ትዳሬና ለመፍታቴ ማለት ነው። መታቀስ እና አንዳንዴ ውጭም ስለሆንን አደለም ኢትዮጵያም ስለሆንን አደለም፣ በጣም ብዙ ቻሌንጆች አሉ። ግን እነዛን ቻሌንጆች ምንድን እንዴት ነው የምናልፈው? ሁለተኛ ደግሞ ይኖ ግብ ከያዝን፣ ሶስተኛ ነገር ደግሞ እምነት፣ ላይክ የራሳችን እምነት ካለንና ያንን ነገር ከጠበቅን እግዚአብሔር አምላክ ይረዳል። የማንደርስበት የማይሳካ ነገር የለም። እና አሁን ለእኔ በሱ ፕሮሰሲንግ ጨርሶልኝ መምጣቴ እንትን ማለት ለዘመዶቼ ራሱ ዱብዳ ነው፣ ላይክ ይህ ነው የማይመስል ነገር ነው የሆነባቸው። ኢቨን የራስ የገዛ ቤተሰቦች እራሳቸው እንደዚህ አግብታ መታ እንደዚህ ይሳካ ምናምን። በጣም ብዙ ነገር ነው ያለፍኩት። አሁ እንደዚህ እንደምናሽ ቀላል አልነበረም፣ ግን በቃ መጠንከር እግዚአብሔር እድሜ በዛ ውስጥ መማር በትዕግስት እንትን ካለን ነገሮች በሙሉ ይስተካከላሉ። አሁን አንድ ልጅ አለኝ። መውለድ አልቻልኩም ከዛ በኋላ ቀደም ይሁን ያለችው ሴትዮ ከኔ በፊት የነበረችው መድኃኒት ምናምን እኔ ደግሞ እሱ ምንድነው እነሱ መውለድ አይፈልጉም። እሱ ደግሞ በአስራዘጠኝ አመት የወለደው ልጅ ነበረው። ትልቅ ልጅ አለው። አሁን ሀያ ዘጠኝ አመቱ ነው እና ሁለት ስላለው እነሱ ደግሞ ምንድነው ላይ ከአሁን እድሜያቸውን ጨርሰው መዝናናት ምናምን ነው የሚፈልጉት እንጂ እንደኛ ልጅ አይወዱም። እና በቃ አንድ በቃናል ብሎ እኔ ያው እንደዚህ ውሰጃ ለኝ የምንድን ነው የመከላከያ፣ እኔ አልወስድም ስለው ለካ እሱ ወስደዋል። እኔ የወንድ እንዳለ ራሱ አላውቅም ነበረ። ከዛ ካለፈ በኋላ እኔ ነገረኝ። ግን አሁን ይኖ አሁን በጣም እንትን ማለቱን ሲያይ ከኢትዮጵያ አዳብት አድርጌ ላመጣ ነበረ አልቻልኩም። ግን የእግዚአብሔር ነገር እዚህ ሀገር አዳብት ስታረጊ አዳብት ስታረጊ ማለት ነው ያለሁበት ስቴት ይከፍልሻል እንደው በወር በጣም ብዙ ዶላር ነው የሚከፍልሽ። እና ኦልሞስት አሁን ፕሮሰሱን ጨርሻለሁ። ሴት ልጅ አዳብት ላደርግ ነው። ምንም በቃ እንደውም እኔ ያችን ልጅ ያው በእኔ በእኔ በባለቤቴ ስም ነው የምትጠራው፣ ግን ራሱ ስቴቱ ያችን ልጅ አዳብት ስላረኳት ለእኔ ይከፍለኛል። በጣም ብዙ ብር ነው የሚከፍለኝ በወር ማለት ነው ላይክ በቃ የአንድ የወር ደሞዝተኛ በጣም ደስተኛ ነኝ። እየጸለይኩ ነው። ሌላ ደግሞ ሶስተኛ እንዲሰጠኝ እና አሁን እኔ ለመናገር የገባሁት ምንድን ነው፣ አንቺ በጣም እከታተላለው ፕሮግራምሽን። በጣም ነው ሞቲቬት የምታደርግኝ ብዙ ነገር ማለት ነው። እና ለመናገር የፈለግኩት ምንድን ነው፣ ነበርኩ አረብ ሀገር ሁለት ዓመት ሰርቻሉ። እና አረብ ሀገር መስራት ምንም ማለት አይደለም። በጣም እንደውም እኔ አረብ ሀገር መስራት ነው አሁን ላለኝ ህይወት ይሄንን እንደዚህ እንድመርጥ የተሻለ ነገር እንዳደርግ ያለመማር ያለመጣር ወደ ኋላ እንደሚያስቀር፣ ቤሩት ሄጄ ሁለት አመት ባልሰራ ኖሮ አሁን ያለሁበት አልደርስም። እና እኔ የምመክረው እንደኔ ይሁን እንደኔ ዴት ያርጉ አደለም። ግን ሁሉም የራሳቸው የራሳቸው አመለካከት ይሆናል፣ ወይ ገብቶ ሀገራቸው መነገድ ይሆናል፣ ወይ ሀገራቸው ገብተው ማግባት ይሆናል። ብቻ የራሳቸው ምንድን ነው የሚፈልጉት ያቺ ሴት እኔ ምንድን ነኝ ነው ብለው ካሉ እና እዛ ፍላጎታቸው ላይ ኮሚትመንት ሆነው ከሰሩ ማንም ከስኬት አይጎልም። ማንም ከስኬት አይጎልም። አሁን በጣም ደስተኛ ነኝ፣ የዚህ ሀገር ዜጋ ነኝ። በቃ ምንም ላይ ህይወት ይቺ ሀገር የምትሰጠውን በሙሉ እንትን እያልኩ ነው። እግዚአብሔር ሲረዳኝ ደግሞ በእሱና በእኔ መካከል የነበረውን ጭቅጭቅ እኔ ወጥቼ አልሰራሁም። ምን አደረግኩኝ? ልጅን ቁጭ ብዬን ያሳደግኩት ቤት ማለት ነው አሌኩም ልጄ እንዴ ኬር አላኩት። እና ያ ለእኔ በጣም እንትን ነው። ላይክ እዚህ ሀገር እንድረጋጋ እንትን እንድል አደረገኝ፣ እንድማር ብዙ ነገር ኦፖርቹኒቲዎች እንዳያደረገኝ። ና አንዳንዴ ውጭም ስለመጣን አይደለም፣ ውጭም በራሱ ቻሌንጅ አለው በራሱ እንትን አለው። ግን ደስ የሚለው እኛ ሴቶች ቻሌንጅን መወጣት እንችላለን፣ ነገሮችን መቀየር እንችላለን። እና እኔ በጣም ነው የምወዳቸው የማለት የማዳም ቀመሞች አንድ በቃ አንቺ ጋር ሲገቡ ሁሉ እንዲ ያለቅሳለሁ። በቃ እንዳንዴ አንዳንዴ እንደው በማልቀስ ራሱ ታመማለሁ። ላይክ እንደገና ሲደሰቱ ጥሩ ነገር ሳይ ራሱ እደሰታለሁ። ለምን ወዝ ቢንደር እንደነሱ ማለት ነው። እና ምን ማለት ፈልጌ ነው? ትንሽ ከዚህ ከህይወቴ መማር እንዲችሉ ማድረግ እንዲችሉ መለወጥ እንዲችሉ አሁን ከአንቺ እች ማናት ረጁ እንግሊዘኛ ለመማር በጣም ትጥራለች። የሚገርምሽ ከስር ገብቼ ሁሌ ነው የምጽፍላት፣ ሁሌ ነው ማበረታታት በቃ እንደዚህ። እንግሊዘኛ ለማወቅ መጣሯ በራሱ በጣም ትልቅ ነገር ነው። ዛሬ ጠዋት ራሱ ከሆነ ልጅ ጋር እያወራሽ ነበርና እንደዚህ በዩ እንደዚህ በዩ እያልኩ ሁሉ እያመለስኩላት ነው። እና እኔ በቃ እንዴት ልበልሽ ልቤ አረብ ሀገር ካሉ ልጆች ጋ ነው እና አሁንሽ ሀገራችን ጥሩ ሆኖ ባንሰደድ ነው ጥሩ ነበረ፣ ግን ምንም ማለት አይደለም። እግዚአብሔር እሱን እስኪቀይር ደግሞ እኛ ነገሮችን የመቀየር አቅም ብቃት አለን። ቃይን ነው ማለት የምፈልገው። በጣም ደስተኛ ነኝ። ተባረኩ፣ በርቱ፣ በጣም ነው የምወዳችሁ። በጣም እናመሰግናለን። አንድ ጥያቄ ልጠይቅሽ? እሺ። ሴት ልጅ ሰክሰስፉል የምትባለው ምን ስትሆን ነው? እንግዲህ ሰክሰስፉልን ሰው በብዙ መንገድ ይገልጧል። ሴት ልጅ ምንድን ነው ላይ ከሁን ሴት ልጅ ሰክሰስ ፉል የምትባለው አንደኛ ሴት ልጅ በትዳሯ፣ ሁለተኛ ሴት ልጅ መውለድ አለባት። ካልወለድን በጣም ከባድ ነው። ኢቨን ራሱ ድንገርሽ እኔ አንድ ከዝና አለች በጣም ሁለታችንም በብብ አንበላለጥም፣ አልወለደችም። አሁን እኔ አርባ አንድ ዓመቴ ነው የኔና የኔና የእሷ የኔና የእሷ አሁን እኔ ብታይኝ በእውነት ነው ምልሽ ራሴን በጣም ስለምጠብቅ በጣም ኤክሰርሳይዝ ስለማደርግ ዋክ ስለማደርግ በጣም ቬጅተብል ነገሮችን ስለመበላ ብታይኝ፣ አርባ አንድ ዓመት ልጅ አልመስልም። በቃ የሰላሳ ሁለት የሰላሳ ሶስት ዓመት ልጅ ነው የምመስለው። እና አንዳንዴ መውለድ በራሱ የሚሰጠው ነገር አለ። መውለድ ማጥባት የሚሰጥሽ ነገር አለና፣ ለእኔ ሰክሰስፉል ለእኔ ሰክሰስፉልነት ማግባት፣ መውለዴት፣ በትዳር ውስጥ መሆኔ እናት። ለምን መሰለሽ? ሴት ልጅ በትዳር ውስጥ መሆን ነው። አዎ፣ በትዳር ውስጥ መሆኗ ነው። አለበለዛ እኔ ልንገርሽ በእውነት ነው የምልሽ ከእኔ እና ከአሜሪካ አልሰሽልኛል ማልሰሽልኛልቶ፣ ችግር የለም። ለአንቺ ሰክሰስፉል ሴት ማለት ማግባት ማለት ነው፣ ያገባች ሴት ማለት ነው ባል እንደምንም ፈልጋ ከየት ማግኝታ፣ ያገባች ሴት እዚህ ምድር ላይ ሰክሰስፉል ትባላለች። ኦኬ ያላገባች ሴትስ? ያላገባችም ሴት ሰክሰስፉል ናት ማለት አይደለም። ራሷ ምንድን ነው ፍላጎቷ? የምትፈልገው ነገር ምንድን ነው? ያንን ካሳካች፣ ያንን ከኖረች፣ በጤና ከኖረች በጣም ሰክሰስ ናት። እኔ አሁን የማውቃቸው ልጆች አሉ፣ የማውቃቸው ሴቶች አሉ። በዚህ ሀገር ማግባት አይፈልጉም። በቃ ጀስት ጸጥ ያለ ኑሮ መኖር፣ ማንበብ፣ ትራቭል ማድረግ ለእነሱ ጋር ሰክሰስፉል ነው። ሪስፖንስብል የለባቸውም። ግን አደ ኢንድ ኦፍ ዘ ደይ ደግሞ ስታዩ ነው፣ አሁን ሁሌ ትራቨል እያደረግን አንኖርም። በተለይ ሴቶች በጣም እንወድቃለን፣ እንዳክማለን እና ብቸኝነት ይሰማናል። ሰው ያስፈልገናል፣ ቤተሰብ ያስፈልጋል። እና ያላስቀመጥሽው፣ ያላሳደግሽው ሰው ደግሞ አይመጣልሽም። ኢቨን እራሱ ልጅ አይደለም ጓደኛ በትክክል ካልያሽ፣ ቤተሰብ በትክክል ካለሽ አይመጣልሽም። በምንድን ነው ሰው በሚያስፈልግ ሰዓት እና አሁን እኔ ይህንን ሀገር በጣም ወዶ አለው ግን ባህላቸውን አልወደውም። በጣም ብታይ ግለኛ ናቸው። እራሱ እንደዚህ ስልክ እንኳን አይደለም ስልክ መደወል ቴክስታቸውን እንኳን ፕሮግራም ካልሆነ አያነቡልሽም። እስከዚህ ድረስ ነው ግለኝነታቸው። ያ ግን ጥሩ አይደለም። እኛ እንሻላለን። እኛ እንደም እንደ ኢትዮጵያን በጣም ጥሩ ነገር አለን ያላየነው ማለት ነው። በህብረት መብላት፣ በህብረት ማውራት፣ መጫወት በጣም ትልቅ ነገር ነው በጣም ትልቅ ነገር ነው። ላይ ኪኖ አፈጣጠራችን እግዚአብሔር ሲፈጥረን ለብቸኛ ለብቻ እንድንሆን አይደለም፣ አንድ ላይ እንድንሆን፣ በህብረት እንድንሆን ነው። እና ነው በህብረት ስትሆኝ ከአንቺ ከጓደኛሽ ከእህትሽ ከሆነ ሰው ጋር ስታወሪ የሆነ የምትተነፍሽ ነገር አለ፣ የሆነ የሚለቅሽ ነገር አለ። ላይፍ ደግሞ የሆነ በእውነት ነው ምትሽ በተማረውን፣ ባልተማረውም፣ በድሃውም፣ ባብታሙም፣ በነጩም፣ በጥቁር ውስጥ ሁሉም ጋር ስትረስ አለ የስትረሳችን መጠን ይለያያል። ትክክል ነሽ። እናመሰግናለን። ሁሉም ሰው በራሱ ትክክል ነው። እኔ በምናምናለው ሁሉም ሰው በራሱ ትክክል ነው። አንቺን በአስተሳሰብሽ ሰክሰስፉል ሰው ማለት ያገባ ሰው የወለደ ሰው ማለት ነው ስትይ፣ አንቺ በራስሽ ትክክል ነሽ። እኔ ደግሞ በእኔ ደስተኛ ሆኖ ፈጣሪውን አመስግኑ ምንም ይሁን ሲንግልም ሆኖ ሳያገባም አርጅቶ ሳይወልድም ኖሮ በቃ በምንም አይነት ሁኔታ ላይ ሆኖ ያ ሰው ህይወቱን ወዶ ደስተኛ ሆኖ ምንም አይነት ኮምፕሌን አያደርግ በህይወቱ ደስተኛ ሆኖ ከኖረ ሲንግልም ሆኖ ደስተኛ ከሆነ ይሄ ሰውዬ ትክክል ነው፣ ይሄ ሰውዬ ሰክሰስፉል ነው ለእኔ። ሲንግል ሆና ደስተኛ ከሆነች ለእኔ ሰክሰስፉል ናት። ባለትዳር ሆና እያለቀሰች ትራሷ በእንባ እየበሰበሰ የምተኛ ከሆነ ደስተኛ ካልሆነች ሰክሰስፉል አደለች። ባለትዳር ሆና ደስተኛ ከሆነች ሰክሰስፉል። ሰክሰስፉል ሰው ማለት ለእኔ እኔ ትክክል ነኝ ማለት አይደለም። ሁላችንም እያንዳንዳችን እንለያያለን። ሁሉም ሰው በራሱ ትክክል ነው። ማንም ሰው እኔ ብቻ ነኝ ትክክል ማለት አይችልም። እዚህ ምድር ላይ ሁሉም በራሱ ትክክል ነው። በቃ ሰክሰስፉል ሰው ማለት አመስጋኝ፣ ደስተኛ በቃ ባለው ነገር ደስተኛ ባለበት ሁኔታ ላይ ደስተኛ የሆነ ሰው ስኬታማ ነው። በቃ ኢዝ ሀፒ በቃ ደስተኛ ሆኖ የሚኖር ሰው ስኬታማ ነው ለእኔ፣ ለሌላው አላውቅም።